በሽጉጥ ገደላቸው። በሚያሳዝንና በሚያስከፋ በሚያስደነግጥ ሁኔታ ቲናንና እንዲሁም ዳኒን እገዛ ክፍላቸው እገዛ ክፍሉ ሲያገኛቸው ራሱን መቆጣጠር አቃተውና ራሱን አጋልጦ ጭንቅላት ጭንቅላታቸውን አፈራርሶ ጣለላቸው። አባባ እጅጉን ደነገጠ። ትሁት ቆይ ለምን እንደዚህ ቸኮልክ? ብላ በጣም ተጸጸተች። ሁለቱም ልጆች አሰቃይቶ ገደላቸው። በጣም ያሳዝናል። ቲና፣ እውነትም ሳምንሽ የከዳሽኝ ከሃዲና አረመኔ የጨካኝ ሴት ነሽ። እንዴት በገዛ አልጋዬ ላይ ወንድ ይዘሽ እስከ ዛሬ? እውነት ለመናገር አባቴም ሆነ እንዲሁም ትሁት ሲነግሩኝ የምር አላመንኩም ነበረ ጭራሽ አባቴን እንደዛ ካሰቃየሽ በኋላ ትሁትን እንደዛ በመርዝ ካሰቃየሽ በኋላ፣ በዛም ላይ ደግሞ አንቺ ለትሁት የተባለውን መርዝ ዳኒ ያኔ እንደዛ ቀምሶት ሆስፒታል ለሆስፒታል ሲሰቃይ የነበረው ለካ በእናንተ እንዝላልነትና አረመኔነት ነው። እንዴት እንደዛ አይነት ጨካኝና አረመኔ ሴት ትሆኛለሽ? ቆይ እኔ ምን አጉድዬብሽ ነው ካሊብ ቆይ ምን አጉድዬብሽ ነው? የፈለግሽውን ነገር ኑረሽ የፈለግሽውን ፍቅር ሰጥቸሽ እንዴት በኔ ላይ ሌላ ሴት ተደርብያለሽ? ብሎ በጣም በጣም ተናገረም። ዳኒ ዳኒ አባባን አራት ሚሊዮን ብር ጠየቀው። ይህንን ነገር ማንም እንዳይሰማ ካሊብም ሆነ እንዲሁም ደግሞ ቲና መስማት የለባቸውም ብሎ ሲለው አባባ ከመደንገጡ የተነሳ ለምንድን ለምንድነው ታዲያ በድብቅ እንድሰጥህ የፈለግከው ብሎ ሲለው፣ በጣም አሁን የምሰራው ስራ በድብቅ ነው እና በጣም ያዋጣኛል። ስለዚህ እኔ ራሴ በዚ ሶስት ቀን ውስጥ ስለምመልስልህ ያን ጊዜ ግን እንነግራቸዋለን። ያኔ ደግሞ እንዳመሰግኑኝ እፈልጋለሁኝ እንጂ በፍጹም አሁን አይሆንም ብሎ ተናገረም። በስተ መጨረሻ ትሁትና ቲና እንደተለመደው ትንንቃቸውን ቀጠሉ። እሷ ቆይ አንቺ ምን አይነት ነገር ብትንቂ ነው ምግቡን የማታቀርቢው ወይስ ደግሞ አንቺ ሰራተኛ አይደለሽም አትታዘዥም እንዴ ብላ ስትላት፣ ነገርኩሽ እኮ መጀመሪያ ቤቱን አስዲቼ ልጨርስና ከዛም በኋላ የአንቺን ትዕዛዝ ደግሞ እቀጥላለሁኝ። ማለቴ ምሳሽን አቀርብልሻለሁ። አንቺስ ብትሆኚ የቆሸሸ ቤት ላይ ምግብ መብላት አይደብርሽም? በዛ ላይ እኮ አንቺ ነሽ ምግቡን ራሱ ስትበይም ሆነ ሶፍት ምናምን የምትጣጥዩው እንዴ። ታዲያ አንቺ አይደለሽ እንዴ ሰራተኛ አይደለሽ? ለምንድን ነው እማታጸጁ? ይህ ማለት ቲና፣ የእውነት አንቺ ሆን ብለሽ ነው ማለት ነው ሶፍትን የምትጥዩው ማለት ገና ለገና ሰራተኛ አለ ታጸደዋለ ብለሽ ግን፣ አንቺ ሴትዮ መቼ ነው የምትቀየሪው? ብላ ስትላት እኔ የማልቀየርም። እኔ ያችሁ ቲና ነኝ ያችሁ ቲና ነኝ። ነገር ግን አንቺ በቅርቡ ከዚህ ከቤት እስከምትወጭ ድረስ እዛ ድረስ አጣጥሚ፣ ብላ ስትላት ትሁቴም አይ እሱን እንኳ ማን እንደሚወጣ ማን እንደሚገባ ብንተያይ ይሻላል፣ ብላ ልክ ልኳን ነገረቻት። ካሊ ባባዬ፣ በጣም ይቅርታ እስከ ዛሬ አንተን ስላላመንኩህና እንዲሁንም ትሁትንም ስላዋረርኩኝ፣ ብሎ ሲለው አይውልህ እኔን ይቅርታ አትጠይቀኝ፣ ነገር ግን ለእኔ ጥሩ አማች አንጥተህ እንድትክሰኝ እፈልጋለሁ ብሎ ሲለው፣ ምን ይችን ጠንቀላ ሳልላቀቅ ነው እንዴ ሌላ ጠንቀላ የማመጣው ብሎ ሲናገር፣ እንዴ እንዲህም አትበል ካሊቤ፣ እየው ልክ አንድ ሰው መጥፎ ነው ማለት ያኛው ሰው ደግሞ መጥፎ ነው ማለት አይደለም። እሺ የኔ ልጅ፣ ስለዚህ እስኪ ተመልከታት፣ ትሁትን እስኪ ተመልከታት። አሁን እሷ የእውነት የቤት አጋሽ ትመስላለች፣ የኔ የወለድኳትን ልጅን ያክል፣ ለአንተ ደግሞ ልክ እንደወንድምህ እረ ከዛም በላይ ነው የምትመስለው። ሰላም ሰላም፣ ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ናይ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው የግፈኛዋ ሚስት እና የሰራተኛዋ ፍጥጫ ትሁት እንደቀጠለ ይገኛል። አባባ እንግዲህ እንደ ምንም ብሎ ከስንት ቀን በኋላ ወደ ቤቱ ሲመለስ ትሁቴ በጣም ደነገጠች። አባዬ ናፍቃ ነበር እኮ እንዴ ምን እንደተፈጠረ አየሽ ካሊብ የሚያደርገውን ነገር አባዬ ግን ካሊብ የእውነት ለምንድና ያልመከርከው፣ እንዴት እንደዚህ ያደርጋል? እኔ እኮ አፌ በልቤ ልትወጣ ነበረ፣ በጣም ነው የደነገጥኩት። ከዛ ከት ብሎ ሲስቅ አባዬ ትስቃለህ እንዴ? እና ምን ላርግ ትሁቴ እሱ እንግዲህ አንቺንም ሆነ እኔንም ማመን አልፈለግም። በራሱ መንገድ አይቶ ሁሉንም መወጣት ነው። ግን እኮ ከባድ ነው ካሌብ። ትሁትን እባክሽ ትሁት፣ አንቺንም አባዬንም ለማመንና የተፈጠረውን ነገር ለማድረግ የግድ ይሄንን ማድረግ አለብኝ ብሎ ሲላት፣ አረ በጣም ታሳፍራለህ። ግን የእውነት ነው ምልሽ። አባዬ እንዴት ተቋቋመው? ብሎ ሲል፣ አባዬ እኮ በጣም ጀግናና አስተዋይ ነው። ገና ብዙ ነገር ታያለህ ግን ቢበቃህ ይሻላሃል ካሌብ፣ እኔ የምመክርህ እንደዚህ ነው ብላለችው። አይ ትሁት፣ በፍጹም እሷማ ያደረገችኝን እያንዳንዱ ነገር እኔም ሳላደርጋት በፍጹም ልለቃት አልችልም። እንዴ ቆይ ታዲያ እሷ ያለችውን በሙሉ አደርጋለሁ ብለህ እንዴት ትጎዳለህ? በዛ ላይ ቴና እውነት ለመናገር ገና ብዙ ጉድ ታመጣብናለች አላላውቅም። ቆይ ትሁት፣ ግን የእውነት ለገንዘብ ይመስልሻል እንደዚህ? እኔ ግን ሳስበው የሆነ ነገር ያሰበችና ያለመች ይመስለኛል። ጭራሽ በገዛ አልጋዬ ላይ ዳኔን ይዛ አብረው አሸሸ ገዳሜ ስትል እጅጉን እኮ ይከብዳል፣ እጅጉን እኮ ይከብዳል ትሁቴ። አዎ ታዲያ እንግዲህ ምን ታረግ ይውልህ። አንተ እንደ አባዬ ማየት ከፈለክ ቀስ ብለህ ነው። ለአባዬም ሆነ ለራስህን መበቀል ከፈለክ መረጋጋትና ማስተዋል ይጠበቅብሃል ብላ ስትለው እሺ። በሌላ በኩል ቲና እንደተለመደው ይቺ ሴትዮ ካንቺ ጋር ክችን ትቀመጥ። እኔ ዝህ እንድትሆን አልፈልግም። እንዴ ምን ችግር አለው እኮ እሷ እኮ ሳታቅ ነው እየተኛችበት። ቆይ ምን እያልሽ ነው ቲና? ብላ ስትላት፣ አይመለከተኝም። ትሰምኛለሽ? ይሄ እኮ የኔና የዳኒ አልጋ ነው። ስለዚህ ካሊብ እስከሚመጣ እንደፈለግን መሆን መብታችን ነው። ብላ ስትላት፣ ዳኒ በንዴት ደነገጠና መጣና፣ ቆይ ለምንድን እንደዚህ ታደርጊያታለሽ? ማለት ባለማወቅ ሊሆን ይችላል የተኛችሁ። አረ ሴትየዋ ግፍ አረ ሴትየዋ ግፍ ነው ግን ታይ ግዴለሽም፣ ተይ ብላ ስትላት ባክሽ ተይኝ፣ አንቺ ምን አገባሽ ብላ አለቻት እንዴ። ከዛም በኋላ ካል ይመጣና ትሁት ግን በጣም ጀግናና እንዲሁም ደግሞ አስተዋይነሽ ማለት እ ጭራሽ አንቺ ፊት ነው እንደ እንደዚህ አይነት ነገር የሚያደርጉት ማለት ምንም አይመስላቸውም። አዎ እንደዛ ነው እነሱ እኮ እኔን ብትናገርም እንኳ ማንም አያምናትን ብለው ስለሚያስቡ በፍጹም ከቁብ አይቆጥሩኝም ብቻ ግን እየው ልካሌብ ዝም ልበል ካል ዝም ብትል ጥሩ ነው ካልሆነ ደግሞ ፊት ለፊት ተጋፈጣቸውና ያበጠው ይፈንዳ ካልሆነ ግን እመነኝ ትጎዳለህ አይ በፍጹም ትሁት እኔማ ልረት አልችልም። እያንዳንዳቸውን ዋጋቸውን ሳልሰጣቸው በፍጹም እጅ አልሰጥም። ብቻንችም አግዥኝ ብሏት ትሁቴ እንግዲህ ካሌብን ለማገስ ደፋ ቀና አለች፣ እንዲሁም ደግሞ ቃል ገባችለት። በሌላ በኩል አባባና እንዲሁም ካሌብ በሚያወሩበት ሰዓት እኔ ምልህ ግን አባዬ አንተ ምን ያህል አስተዋይና ብርቱ ሰውነህ ማለት በዚህ ልክ እንደዚህ ትሁት ሁነህ እነሱን ደግሞ ስሜታቸውን ሁሉን ነገር መዋጥህ። እናታ ምላርግ ልጅ፣ እሷ እኮ እኔን ከዚህ በላይ አሰቃይታኛለች። ስለዚህ የግድ ቴናን እራቅቷን ለመላክ እኔም መጠንከር እንዳለብኝ። ኧረ ጭራሽ ብላ ብላ ካሌብ ማቅጦብኛል ትበልህ። አንተ ግን ሳቅህ አለመምጣቱ እንዴ? የኔ ልጅ ሳኩኝ እኮ ከዛ በላይ እንደት ልሳቅ ብለህ ነው። ብቻ ግን ግራ ያጋባል፣ ብለው አባትና ልጅ ተሳሳቁ። አሁን ላይ ካሌብ አደገኛ ሆኗል። ሁሉንም ነገር እስከ ዛሬ ትሁትና አባባ የሚሉትን ነገር በሙሉ አያምንም ነበር፣ አሁን ግን አይኑም ባይኑ እያየ ስለሆነ ሁሉንም ነገር ለማድረግ ወሰነ። በሌላ በኩል በጣም በሚያስደነግጥና እንዲሁም ደግሞ በሚያስከፋ ሁኔታ ቲና እና ትሁት አሁንም ጭቅጭቅ ላይ ናቸው። እናም በጭቅጭቁ መካከል ቆይ፣ አንቺ ምንድን ነው የምትፈልጊው? አንቺ ሰራተኛ አይደለሽ እንዴ? ብላ ትሁትን ስታመናጭቃት ዳኔ ብድግ አለና እባክሽ ቲና፣ አርፈሽ ስራሽን የምትሰሪ ከሆነ ስራሽን ስሪ፣ ካልሆነ ግን ታይ። እንዴ እኔ እኔ ምን አደረግኩ? እናንተ ናችሁ እኮ እንደዚህ እኔን አይሜሮውያን እርብሽ የምታደርጉኝ። ስለዚህ አርፋችሁ የራሳችሁን ስራ አሰሩ። ከዛ ለቲናና ዳኒ ሲያወሩ ግን እኮ እውነት ለመናገር እኔ ምልሽ ይች ትሁት እኮ ብዙ ነገር ታውቃለች። አንድ ቀን እቅዳችንን እንዳታበላሽብን ብዬ እፈራለሁኝ ብሎ ለቲና ነገራት። ባክህሷ ብትናገር ማንም ያምናት ይመስልሃል? ማንም የሚያምናት አይመስለኝም። እናም ምን እንደምልህ ብቻ አላውቅም ብላለችው። እንደዛ ከሆነ ጥሩ። አሁን ግን መልካም ዜና አለኝ። ምንድን ነው መልካም ዜናው? እስኪ ንገረኝ፣ እስኪ ንገሪኝ። መልካም ዜና ምንድን ነው ብሎ ሲላት፣ ቤቱን ያዞርልኛል እና ታዲያ፣ ቤቱን ካዞረልሽ በኋላ ምንድን ነው እቅድሽ? ብነግርህ ትቆጣለህ እንዴ። ንገሪኝ፣ እና ልቆጣ ምን ችግር አለው? መጀመሪያ ግን ማወቅ አለብኝ ብሎ ሲላት፣ እንደዛ ከሆነማ ምን መሰለሽ? እሺ መጀመ ምን መሰለህ መሰለህ መጀመሪያ ምን እናደርጋለን መሰለክ ቤታችንን ከተረከብን በኋላ ከዛ ቀስ ብለን እሱን እንገለዋለን። እኛ አይደለንም የምንገለው። ቆይ አንቺ ከመግደል ውጭ ሌላ የለሽም? እና ታዲያ እንደዚህ ከሆነ ያለው አማራጭ ይሄ ብቻ ነው፣ ሌላ ምንም አይነት አማራጭ የለም። እባክሽን ተረጋጋ ብላ አረጋጋችሁ። እንደዛ ከሆነ ግን መግደል የሚለውን ሀሳብ ብታዩ ይሻልሻል። ጭራሽ እንዴት የሰው ልጅ ቤት የሰጠሽን ልትገሊ ትችያለሽ? አረ በጣም ይከብዳል ብሎ ሲላት ከዛን በጣም ከበዳት። በሌላ በኩል ይህን የሰማው ካሌብ ሄደና ለአባቱ ሊገሉህ ይፈልጋሉ ብሎ ሲለው እ እነሱ እኮ ዛሬ አይደለም የሚገሉኝ፣ እነሱ በጣም ቆይተዋል እኔን ለመግደል ከወሰኑ፣ ግን አታስብ አይገሉኝም አባዬ ቆይ ለምንድን ነው እንደዚህ የተረጋጋኸው? ነገር ኩኮ እኔ ፌክ የሚሰራ ስላገኘ ሆኝ በፌክ ነው የምትረከበው። ስለዚህ እውነተኛ መሆኑን ስታቅ ያን አብዳ ጨልላ ፊት ለፊት ትጋፈጠኝ የለ እኔም ያን ጊዜ ልክ ልኳን ነዋ የምነግራት። ታዲያ ምን አሳሰበህ አባዬ? ብትጠነቀቅ ይሻለኛል። ይኸውልህ ካሌብ፣ አሁን ጥሩ ጮኛና ልጅ አምጣልኝ ልቅስ። እኔ የምፈልገው እሷን ነው። በእርግጥ የእውነቴን ነው ምልክቲና ተመልሳ ላንተ የምትሆን ሴት አይደለችም። እኔ የምፈልገው የልጅ ልጅና አዲስ ሚስት አግባ አለው። ሲሆንም አባባ ሲመስለኝ ትሁትንና ካሊብን ለማጋባት ደፋ ቃናና ሀሳብ ያለው ይመስላል። በሌላ በኩል አክስትየዋን እንደዛ ስታመነ ጫጭቃት ሂዶ ለትሁት ካሊብ ግን ምን አይነቲቱ የማትረባ ናት! እንዴት እንደዚህ የሰው ልጅ ሰው በሰው ሳይከበር እንዴት እንደዚህ ታሰቃያታለች እያለ ሲል፣ እንዴ አንተ እኮ ድሮ እኔን እንዴት እንደምታደርገኝ እና አባየን ምግብ ስታበላው እየለቀለቀችው፣ ሲተኛ እየሄደች ውሃ እየረጨችበት ስንት ግፍ እንደምታሳየው እንደምታሰቃየው፣ አንተ መቻየህና አንተ ያየኸው እኮ ትንሹን ነገር ነው። ካሌብ እልቅስ ተረጋጋና ሁሉንም ነገር ታያለህ። ስለዚህ ትልቁን ዳቦ ለመብላት መጀመሪያ ትንሹን መስራት አለብህ። እናም አንተም ተጠንቅቀ ሁሉንም ነገር እግብ ማድረስ አለብህ ብላ ትሁቴ በትዕግስትና በስርዓት አናገረችው። አሁን ላይ ዳኒ እምሄድበት አለኝ ብሎ ሲላት የት ነው የምትሄደውኔን ትጠቆ ያንቺ አሻንጉሊትሽ ወይስ ደግሞ ምንሽ መሰልኩሽ? ሁሌ ተቀመጥ ተቀመጥ በቃ ሄዳለሁ ከጓደኞች ጋር ፈታ ብዬ መጣለሁ። ገንዘብ ላለማውጣት ከሆነ ተይም፣ በቃ የራስሽ ጉዳይ ብሎ ሲላል፣ እኔ እኮ አንተን አጥቼ መኖር ስለማልችን ነው እና እባክህን ይቅርታ አድርግልኝ ብላ ተለማመጠችው። የእውነት ካሌብ ይገላቸው።